የዓለምን ውሎ በቴሌቪዥን መስኮታችን የምንመለከትበት ሰዓት ላይ ደርሰናል። መረጃዎችን ሊያጋረን ደግሞ አሸናፊ በላይ ይገኛል። አሸናፊ እንኳን ደህና መጣህ። ምን አይነት መረጃዎች በዓለም መገናኛ ብዙሃን እሽፋን ተሰጥቷቸዋል? አመሰግናለሁ ተመስጌን። የተለያዩ ርዕሰ ጉዳዮች በዛሬው እለት የተለያዩ አለም አቀፍ ሚዲያዎች ሲዘግቡ ውለዋል። የመጀመሪያው እንግዲህ የሚሆነው ከአህጉራችን አፍሪካ ነው የሚጀምረው የአህጉራችን አፍሪካ እንግዲህ በተለይ በተፈጥሮ ሀብት የካበተ በርካታ ሀብቶችን የያዘች አህጉር ናት። አሁን ላይ እንግዲህ በዚህ ሀብቶቿ በተለያዩ የተፈጥሮ አደጋዎች ወይም ደግሞ በአየር ንብረት ለውጥ እያጣች ያለችበት ሁኔታ ነው ያለው። አሁን ላይ እንግዲህ የመጀመሪያ የምንመለከተው አፍሪካ ኒውስ ዛሬ ይዞት የወጣው ዘገባ ነው። የአፍሪካ ኒውስ ዘገባ እንደሚያሳየው ከሆነ የንጹህ መጠጥ ውሃ በተለይ ደግሞ በተለይ ከዚህ ከሀይቆችና ከወንዞች የሚገኙ አሶች ምርት እየቀነሰ መምጣቱን የሚያሳይ መረጃ አጋርቷል ማለት ነው። ይህን መረጃ እንግዲህ አፍሪካ ኒውስ ይዞት ከወጣ በኋላ እንደ ዩሮ ኒውስ ያሉ አለም አቀፍ ሚዲያዎችም የተቀባበሉበት ሁኔታ ነው ያለው በዚህ የፍሬሽ ውሃ ወይም ደግሞ ከሀይቆችና እንደዚሁም ደግሞ ከወንዞች የሚገኘው የአሳ ሀብት በአፍሪካ በተለይ በዝርያዎችን የአሳ ዝርያዎችን ከማጣት አንጻር ከፍተኛ የሚባል ኪሳራ እየደረሰ እንደሚገኝ ነው ያወጣው። በአጠቃላይ እንግዲህ በአሁኑ ሰዓት እንግዲህ ከሩብ በላይ የሚሆኑ የአሳ ዝርያዎች በዓለም አቀፍ ደረጃ እየጠፉ እንደሚገኙ የአፍሪካ ኒውስ ዘገባ ያሳያል ማለት ነው። የዓለም አቀፉ እንግዲህ ወርልድ ዋይድ ፈንድ ፎር ኔቸር የሚል የመረጃ ቋጥ እንግዲህ ሪሰርቹን እንደሰራው ከሆነ በአሁኑ ሰዓት በተለይ በዓለም አቀፍ ደረጃ የአሳ ምርቶች እየጠፉ ማግኘታቸውን የሚያሳይ ነው የሚሆነው። በተለይ አንዲትን ሴት በዚህ ኤልዛቤት የተሰኘችን ሴት መነሻ ታሪክ ያሳያል ማለት ነው። ይቺ ሴት እንግዲህ በቀን እስከ 200 ኪሎ ግራም ከአለም አቀፉ ከዚህ ከቪክቶሪያ ከተሰኘው ሀይቅ ታገኝ እንደነበረ አሁን ግን 20 ኪሎ ግራም የሚመዝን አሳ እንኳን ማግኘት እጅግ ከባድ እንደሆነ የምትናገርበት ሁኔታ ነው እያለው ማለት ነው። ከዛ በተጨማሪ እንደዚሁ ይህ ተቋም ባወጣው ሪፖርት መሰረት በአሁኑ ሰዓት እንግዲህ በቪክቶሪያ ሀይቅ ላይ ከ200 በላይ የሚሆን ሲድሪክ የተባለ የአሳ ዝርያ እየጠፋ እንደሚገኝ ያሳያል ማለት ነው። 200 የሚደርሱ የአሳ ዝርያዎች ማለት ነው። ይህም እንግዲህ በአጠቃላይ በአፍሪካ አህጉር ላይ ያለውን ዋና ዋና የሚባሉ በተለይ በፍሬሽ ወተር ላይ የሚገኙ የአሳ ዝርያዎች የመጥፋት አደጋ እየተጋረጠባቸው እንደሆነ ያመላከተ ነው ማለት ነው። ሌላኛው እንግዲህ ወደ እንትን ይወስደናል ማለት ነው። ወደ ኢንዶኔዥያ፣ ኢንዶኔዥያ ውስጥ እንግዲህ በጣም ከባድ የሚባል አደጋ ደርሶ ነበር። ይህ አደጋ እንግዲህ በአጠቃላይ በዚህ በ በአንድ የእንትን ተቋም ላይ እየደረሰ ነው። የትምህርት ተቋም ላይ አዳሪ ትምህርት ቤት ነው። ይህ አዳሪ ትምህርት ቤት እንግዲህ በውስጡ ይኖሩ የነበሩ ተማሪዎች በሙሉ በዚህ ፍርስራሽ ውስጥ መቀበራቸውን ነው። በትናንትናው ጀምሮ እንግዲህ ዘጠና አንድ ያህል ተማሪዎች የት እንደደረሱ አይታወቅም ነበረ። አራት ቀናት ያህል ፍለጋዎች እየተከናወኑ ነበር። ዛሬ እስከ አምስት ሰዓት በነበረው ቆይታ ማለት ነው በእኛ በዚህ ሰዎችን በሚደረገው ፍለጋ ላይ ማለት ነው። አሁን ላይ እጅግ አደገኛ የሆነ ሰዓት ነው ምናልባትም በህይወት የመገኘታቸው ነገር አጠራጣሪ ነው የሚል ሀሳብ ተንጸባርቆ ነው ነበር። ነገር ግን ሴኔን ይዞት በወጣው መረጃ መሰረት እንግዲህ አምስት ተማሪዎች በዛሬ ሁለት መትረፋቸውን እና መገኘታቸውን በህይወት መገኘታቸውን ተስፋ ሰጪ ሲል ዘግቦታል። ማለት ነው ይህም እንግዲህ ትልቁ መነጋገሪያ ርዕሰ ጉዳይ ሆኖ ቆይቷል ማለት ነው በዛሬ ቀን ውሎ ዘገባ ላይ ማለት ነው በአጠቃላይ ከዚህ በኋላም በሚደረገው ፍለጋ ላይ የኢንዶኔዥያ መንግስት ትልቅ ትብብር እንደሚያደርግ እንደዚሁም አደጋዎች እንዳይደርሱ በፍርስራሾች ውስጥ በሚገኙት በፍለጋ ወቅት በሚፈጠሩ ስህተቶች እንደዚሁ አደጋዎች እንዳይፈጠሩ ስራዎች እንደሚሰራ የተናገረበት ሁኔታ ነው ያለው። ሌላው ትልቁ መነጋገሪያ ርዕሰ ጉዳይ የነበረው እንግዲህ ትልቅ አደጋ በማንቸስተር ከተማ የተደረሰበት ሁኔታ ነው ያለው። በዛሬ እንግዲህ አሸባሪ በማንቸስተር ፖሊስ ከተማ አገላለጽ ማለት ነው አሸባሪ የተባለ ግለሰብ እንግዲህ ትልቅ አደጋ አድርሷል። ይህም እንግዲህ በመኪና ሰዎች ወደ ጸሎት ወደ ተሰባሰቡበት ቦታ በመንዳት ሁለት ሰዎች ላይ አደጋ ያደረሰበት ሁኔታ ነው ያለው። አንድ ሰውን ደግሞ በስለት ወቅቱ አደጋ እንዳደረሰ ከማንቸስተር ከተማ የሚወጡ መረጃዎች ያመላክታሉ ማለት ነው። በአሁኑ ሰዓት እንግዲህ ወደ 66,564 ሰዎች ይህንን ዜና እየተከታተሉበት ያለበት ሁኔታ ነው ያለው። እስካሁኑ በዚህ ሰውዬ እንግዲህ በነበረበት ወቅት ከመኪናው ከወጣ በኋላ በዙሪያው የታጠቃቸው ብዙ መሳሪያዎች እንደነበሩ መረጃዎች አመላክተዋል። ይህንንም ተያይዞ እንግዲህ ፖሊስ ፈጣን እርምጃ በመውሰድ በዚህ ሽብርተኛ በተባለው ግለሰብ ላይ እንግዲህ ተኩሶ ጥሎታል ማለት ነው። ይሙት አይሙት እስካሁን የተረጋገጠ ሁኔታ የለም። ሆኖም ግን በምስሉ ላይ እንደምትመለከቱት በዙሪያው የታጠቀው ነገር ይታያል ማለት ነው። እስካሁን ድረስ በጉዳዩ ላይ በምን ሁኔታ ይህንን ሊፈጽም እንደቻለ ማጣሪያዎች እየተደረጉ ያለበት ሁኔታ ነው ያለው። በዛሬው ቀን እንግዲህ ይህ የጸሎት ስፍራ ላይ እንደ ቅዱስ ቀን የሚቆጥሩት ነበር። በዚህ የቅዱስ ቀናቸው ላይ ነው እንግዲህ ይህ ተግባር የተፈጸመው። በአጠቃላይ እንግዲህ በዛሬው ለት ስንመለከታቸው የነበሩ የተለያዩ የመረጃ ጣቢያዎች ይህንን ይመስላል። ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። አሸናፊ አመሰግናለሁ። እንግዲህ ያለምን